ሰላም ጤና ይስጥልን። ዛሬ ደሞ ይዘንላችሁ የመጣ ነው በቤኒሻንጉል ጉሙዝ ክልል በመንጌ ወረዳ ላይ ከተማው ላይ ሳንደርስ 3 ኪሎ ሜትር ከዋናው አስፓልት ደግሞ 600 ሜትር ገባ ብለን የምናገኘው የቤልቤንቢሽ ድንጋይ ላይ ጽሑፍ ነው። ከጓደኞቼ ጋር ሳያችኋለሁ፣ ተከተሉ እዚያ አካባቢ ደግሞ የእስልምና እምነት ተከታዮች እንደ መኖራቸው የእስልምና በዓላቶች ሲከበሩ እዚያ አካባቢ ላይት እንደ መብራት ነገር እንደ ሻማ በደንብ የሚበራ። እንዲሁም ይሄ እንግዲህ ድንጋይ በል በንቢሽ፣ ትርጉሙ በል የሚለው ድንጋይ ሲሆን በንቢሽ የሚለው ደግሞ ቀይ ነው። በሆዱ ቀይ የሆነ ድንጋይ የሚል ነው። ይህን ይመስላል እንግዲህ መጣች፣ ጎብኙ። እጅግ በእጽዋቶችም ውብ እና ድንቅ የሆነ ቦታ ነው። እዚያ አካባቢ እንደውም ፍየል ዱካዎችም አሉ። ፍየሎችም ዛሬ ላይ እዚህ አሉ ይኖራሉ። እዚህ የጥንት ሰዎች በዚህ ለንግድ ሲመላለሱ አልፈናል የሚል ምልክት እንደሚያስቀምጡ እንደውም በግልጽ የማይነበቡ የማይፈቱ ጽሑፎች እንደሚኖሩ ነው። ውድ ተመልካቾቻችን እንግዲህ ዛሬ ከጓደኞች ጋር ያስጎበኘ ናችሁ፣ በመንጌ ወረዳ የሚገኘው ቤልቤምብሽ የድንጋይ ላይ ጽሁፍ ነው። እንግዲህ በሌላ ቪዲዮ እስክንገናኝ ደህና ቆዩ።